የብር ችግር የለበትም። ቤተሰቤ ቤተሰቡን ጠቅሙ እናቱ ቤት ገዝቶ እንደዚህ አድርጎ ብዙ ነገር የተባሉ ገባ ቤተሰቤ የምን የብር እጥረት የለበትም። ገባ ይወራ ከተባለ ብዙ ነገር አለ። አያስፈልግም። ግን የእኔ ቤተሰብ ህይወታቸውን የለወትኩት የማንም ቤት የለም። ለወት እንዲ ብችል አሁን ከዚህ ከነገ ጀምሮ አሁን ለእናቴ ቤት መግዛት እገዛለሁ ነው። ለእናቴ ሰርቼም አልገዛውም። ምንም አላደረኩላትም ገና። እንዲሁም ገባ በጥስጣሽ ብር ልኬላት እናቱን ነው የሚረዳው ከተባለ ነገ ደግሞ አሳያለሁ፣ ምን ምናደረግ እንደሆነ። ገባ ይሄ ፋኑኤል ከዚህ በፊት በቤንጃ ፖድካስት ላይ ቀርቦ የተናገረው በተለይ ቤተሰቦቹን በተመለከተ ብዙ ወቀሳ ስለደረሰበት ጉዳይ የተናገራቸው ንግግሮች አሁን ላይ እንደ አዲስ እየወጡ ይገኛሉ። ይህም የሆነበት ምክንያት እንግዲህ ሳምሪና እናቷ ጂጂኪያ በዛው ፋኑኤል በቀረበበት ፖድካስት በመቅረብ ድጋሜ ስለ ፋኑኤል ቤተሰቦች አውርተው ነበር። በተለይ ሳምሪና ፋኒ ለመለያየታቸው ምክንያት ከሆኑ መካከል የፋኑኤል ቤተሰቦች ይገኙበታል ተብሎ በዛ ፖድካስት ላይ እናትና ልጅ ስለ ጉዳዩ ሲተነትኑ ነበር። ይህንን በማስመልከት ይመስላል እንደ አዲስ ፋኑኤል ከዚህ በፊት የተናገራቸው ንግግሮች እየወጣ የሚገኘው። በቪዲዮ መግቢያም የተመለከታችሁት ፋኑኤል በፊት ጊዜ በትዳር በነበርኩበት ጊዜ እንደሚባለው በሳምሪም እንደሚወራው እኔ ለቤተሰቦቼ ያን ያህል አልረዳውም። ከእንግዲህ ግን ወላጆቼን ማስታወስ አለብኝ። እናቴን ከእንግዲህ ቤት እገዛላታለሁ ሲል ተደምጧል። በሌላ በኩል ሳምሪም ለእናቷ ቤት እንደገዛች ከዚህ በፊት በለቀቀችው የዩቲዩብ ቪዲዮ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። ከጥቂት ወራት በፊት ወደ ኢትዮጵያ መታ ነበር። ኢትዮጵያም የተለያዩ ጉዳዮችን ጨራርሳ ሄዳለች። ታዲያ እንግዲህ ሳምሪ ከነበሯት አበይት ጉዳዮች መካከል ለእናቷ የቤት ግዢን ማድረግ ነበረ። ከሆነ የሪል ስቴት ካምፓኒ ጋር በማስታወቂያ ስራም በመነጋገር የተለያዩ ሂደቶችንም በማድረግ ነው እንግዲህ በእናቷ ስም የቤት ስጦታን ለማድረግ አስባ እንደነበር ያንን የቤት ስጦታም ለእናቷ ስታበረክት የሚያሳይ ቪዲዮም በቅርቡ ለቃ ነበር ማለት ነው። አሁን እንግዲህ እነዚህ ወጣት ልጆች ከ ተለያዩ በኋላ ትዳራቸው ከተበተነ በኋላ ሁለቱም ለቤተሰቦቻቸው አሁን ትልልቅ ነገር ማድረግ እንደሚፈልጉ በሚያረጉት በሚሰሩት ስራ እያየን ነው ብዬ አስባለሁ። ከዚህ ሁሉ በፊት ግን የማይረሱ ቪዲዮዎች በእነሱ ዩቲዩብ ቻናል ብዙዎቻችሁ አይታችሁ ልብ ብላችኋል ብዬ አስባለሁኝ። ከሁለት ከሶስት ዓመታት በፊት ፋኒና ሳምሪ ልጆቻቸውን ይዘው አዳምና ፊሎን ይዘው ወደ ሀገራቸው ኢትዮጵያ ሲመጡ በክብር ተቀብለው የሚሸኟቸው የፋኑኤል ቤተሰቦች ነበሩ። ፋኑኤል እናት እህት አጎቶች፣ ወንድሞቹ ሁሉም በተሰበሰቡበት መልኩ ነበር። እንግዲህ ፋኒና ሳምሪ ከጀርመን በመጡ ቁጥር ከኤርፖርት ጀምሮ አቀባበል አድርገውላቸው በጥሩ ቤተሰባዊ ፍቅር ተንከባክበው እስከሚሄዱበት ጊዜ ድረስ ጥሩ ፍቅርን የሚያሳዩአቸው ዛሬ ግን እነዚህ ልጆች መለያየታቸው ሲሰማ አንዱ ለአንዱ የሚናገረው ነገር እጅግ ከባድ ሆኗል። ይህንንም በማስታወስ ነው። እባካችሁ እናንተ ቤተሰቦች ብዙ ነገር ያሳለፋችሁ ናችሁ። ሳምሪዬም እባክሽ ያለሽን መከፋትሽን አንዳንዴ በውስጥ የሚያዝ ነገር በውስጥ ያዥ። ምንም ቢሆን የፋኒ ቤተሰቦች በተለይ እናቱ ያንቺ አክባሪ ነበሩ። ዛሬ በዚህን ያህል ደረጃ ወጥተሽ ለእናቱ እንዲያርጌ ነበር፣ እኔ እንዲሆኝ ነበር። ዛሬ ግን ምላሼ እንዲሆነ ብለሽ አትናገሪ። አንዳንዴ መናገር የሌለብሽን ቤተሰብ፣ ቀን እስከሚያልፍ ድረስ መታገስ አለብሽ። ለሚያልፍ ቀን የማይሆን ነገር ተናግረሽ እስከ መጨረሻው በዛ በኩል ቤተሰብ ተስፋ እንዲቆርጥብሽ አቱኝ በማለት ብዙዎች ሀሳብ፣ አስተያየት ሲያደርሱ ነበር። ታዲያ በብዙ ሁኔታ ስማቸው ከሚነሱ የፋኑኤል ቤተሰቦች መካከል እንግዲህ የፋኑኤል እናትና የፋኑኤል እህት ይገኙበታል። ታዲያ ሳምሪና ጂጂ በተለያዩ ጊዜያቶች የተናገሩትም ይህንን ነው። ፋኑኤል ብዙ ነገር ያደርግ የነበረው ለቤተሰቦቹ ነው። ከትዳሩ ከብዙ ነገሩ እየቀነሰ ከሳምሪም እየቀነሰ ቤተሰቦቹን ብዙ ነገር ረድቷል። ሳምሪም በጣም በብዙ ብድሮች እየተጨናነቀች እንግዲህ ለእሱ ቤተሰቦች ብዙ ነገር እንዲደረጉሉ አድርጓል ተብሎ ነው እንግዲህ ሲወቅሱት የነበረው ማለት ነው። ሳምሪም እንግዲህ የተለያዩ ነገሮች ለእናቱ እንዳደረገች በተለይ ቤት በሚሰራ በት ጊዜ ቤት ኮንዶሚኒየም ምጣ እናት እየወደርሶ በነበረበት ጊዜ ሳምሪ የተለያዩ ነገሮችን በማድረግ ያ ቤት ተጠናቆ ወደዛ ቤት በሰላም እንዲገቡ ለፋኑኤል እናት ራሱ ትልቅ ውለታን እንዳደረገችም እየተናገረች ነበር። ብዙዎች አረባካችሁ እንደዚህ አይነት ውለታ አይወራም ሲሉ ነበር። ታዲያ ሳምሪም እንግዲህ በቅርቡ ቤንጃ ፖድካስት ላይ ቀርባ ድጋሚ የተናገረችው እኔ ውለታ ብዬ መቁጠር አልፈልግም ነበር፣ ነገር ግን እሱም መጥቶ ሚዲያ ስለ እኔ የሆነ ነገር ባወራ ቁጥር እኔም ደግሞ ያረኩትን ነገር ማውራት ስላለብኝ አወራሁ እንጂ በፍጹም እንደዚህ ግን ላወራ ፈልጌ አልነበረም ብላ ነው እንግዲህ ሳምሪ በራሷ በኩል ሀሳብ አስተያየት የሰጠችው። በሌላ በኩል እንግዲህ እናቷ እናቷ ጂጂኪያ ግን አምራ ነው ስለኝ እናት ስለ ፋኑኤል እናት በብዙ ነገር ትናገር የነበረው በእኔ ልጅ ነው የቤተሰብ ያለፈለት በእኔ ልጅ ነው እንግዲህ ቤተሰብ ትልቅ ቦታ የደረሱት እናትየውን ቤት ያገኙት ትልቅ ቦታም የተስፋፉት በእኔ ልጅ ጥረት ነው የኔ ልጅ ሀብት ነው እዛ ቤት የገባው በማለት ብዙ ነገር እንግዲህ የፋኑኤል እናትን ተናግራ ነበር። ታዲያንን በማስመልከት ይመስላል አሁን በቅርቡ ፖድካስት ላይም ቀርበው ለፋኖዌል ቤተሰቦች ብዙ ነገር ተደርጓል የሚባለውን ንግግር በማስታወስም ጭምር ይመስላል እንደ አዲስ እንግዲህ ፋኖዌል ከዚህ በፊት ስለ እናቱ የተናገረውን ነገር እንዲሁም ስለ ቤተሰቦቹም የተለያዩ መረጃዎች የተሳሳቱ ናቸው ያለውን ጉዳይ ነው። እንግዲህ ጠቅለል ባለመልኩ በፊት የተናገረውን ዛሬ ላይ እንደ አዲስ እየወጣ የሚገኘው ፋኖዌል እንግዲህ አሁንም ድረስ እያለ እየተናገረ የሚገኘው የእኔ ቤተሰቦች ከማንም ፈልገው አያቁም እንደሚባለውም እኔ ቤተሰቦቼን አረዳሁም። ከእንግዲህ ግን ወላጅ መቅደም አለበት ለና ቤት እገዛለው። ፈጣሪ አምላክ እሱን ያደርስልኝ። በማይረባ ሳንቲም ልቅምቃሚ በሆነ ሳንቲም እየላኩኝ ለእናቱ የረዳ ኖረ ተብሎ የተወራው ነገር በጣም ነው ያናደደኝ። ማንም ልጅ ደግሞ ወላጁን መደገፍ አለበት። አሁን ግን ስሜ እንደዚህ መጥፋቱ፣ ቤተሰቦቼም ተረጂ መሆናቸው አንገብግቦኛል። እኔ በነበርኩበት ትዳር ወቅት ግን ማንም ቤተሰብ ያን ያህል የረዳውት ነገር የለም ሲል ነው እንግዲህ የተናገረው። በወደፊት ለሚኖሩት ነገሮች ግን እናቱን ከዚህ በኋላ ማስደሰት እንደሚፈልግና በቪዲዮ መግቢያም ልብ ብላችሁ ሰምታችሁታል ብዬ አስባለሁ። ፈጣሪ አምላክ ለእኔም ከፈቀደልኝ ለእኔም ካደረሰኝ ለእናቴ ቤት ገዝቼ ማየት እፈልጋለሁ ሲል ነው ይህንን መልእክቱን ያሰማው ማለት ነው። በዚህ በኩል እንግዲህ ሳምሪ ለእናቷ ጂጂኪያ እንግዲህ የተለያዩ አግሪመንቶችን በማድረግ ከሆነ ሪል ስቴት ካምፓኒ ጋር ለእናቷ የቤት ግዢ ስጦታን ስታደረግ በቪዲዮ አይተናል። አሁን ደግሞ እንግዲህ በዚህኛው ንግግሩ ደግሞ ፋኑኤልም ለእናቴ ቤት መግዛት እፈልጋለሁ እያለ ይገኛል። ሁለቱም በነበሩበት የትዳር ህይወታቸው ላይ የእውነት ለመናገር የማይወዳ የማይረዳቸው የማይከብራቸው የተለያዩ ፍቅር የማይሰጣቸው ሰው የለም ነበር። ዛሬ መለያየታቸው ሲሰማ ግን አንዱ ለአንዱ የማይሆን ነገር ውስጥ እልህ እየተጋቡ የሚነጋገሩበት ነገር ጥሩ ሳይሆን ቀርቶ መጥቶ ሁለቱም እንግዲህ የተለያዩ ጎራ ደጋፊ ይዘዋል ማለት ነው። በፋኑኤል በኩል ሆነው ሳምሪን የሚናገሩ አሉ። በሳምሪ በኩል ሆነው ደግሞ ፋኑኤልን ብዙ የሚናገሩ ሰዎች አሉ። እኔ አሁንም ቢሆን ደጋግሜ መናገር የምፈልገው እነዚህ ልጆች ወልደዋል። ነገ በልጆቻቸው አንድ ሊሆኑ ይችላሉ። የፈጣሪ ስራ አይታወቅ በተቻለ መጠን ክፉ ነገር ባንናገር በእነዚህ ልጆች መካከል የፈጣሪ ስራ የሚሆነው አይታወቅም። ነገ አንድ ላይ እንኳን ቢሆኑ የሚያሳፍር ነገር ተናግረን እኛው ራሳችን ከምናፈር፣ እባካችሁ ቢቻል ለእነዚህ ልጆች ፈጣሪ አምላክ ሰላማቸው እንዲሰጣቸው እኔ ደግሞ በዛሬው ንግግራቸው፣ በተለይ ፋኖልም ባለው ንግግር ማከል የምፈልገው ፈጣሪ አምላክ የልቡን መሻት አይቶ ቤተሰብ ወላጆቹን እንዲያስደስትና እንግዲህ ለእናቱን ቤት ገዝቶ ስጦታ እንዲያበረክት በህይወት እያሉ እናቱን እንዲያመሰግ አትየውን ተደስተው መርቀው በልጃቸው እንዲደሰቱ የእውነት ይህንን ሀሳቡን ፈጣሪ አምላክ እንዲያሳካለት እድሜ ጤና ሁሉንም ነገር ከልብ እመኝለታለሁ። በእነዚህ ልጆች መካከል ፈጣሪ አምላክ ደግሞ መካከላቸው ገብቶ ጥሩ ቸር ወሬ ቢያሰማን የእውነት ደስ ይለኛል። ካልሆነም ደግሞ እንግዲህ እነዚህ ልጆች መስማማት እንኳን ባይችሉ እንደ ሁልጊዜው ተከባብረው በሰላም ልጆቻቸውን የሚያሳድጉበት ነገር እንዲፈጠር በማለት የዛሬን ቪዲዮችን እንደ በፊቱ በዚህ ሀሳብ በመደምደም ዚጋር አበቃለሁ። በሌሎች ጉዳዮቻችን እስክንገናኝ ድረስ ለዛሬ ይዘን የመጣነው መረጃ የሚመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።